ሰላም ጥሬ ስለኝ ውድ ቤት ሰዎቻችን ሰላም ናችሁ? ይብላችሁ፣ በሰላማችሁ ነው ያብዛልኝ። ዛሬ እንግዲህ ቲያንስ ሾክ ውስጥ ነው የምንገኘው ገኘው እንግዲህ እዚህ ጋር ታላላቅና ጀግና ጀግና አልድሮች ከኦንላይን እንግዲህ ቢዝነስ ለመጀመር ብራቸውን አምኖ ወደዚህ ካምፓኒ የላኩትን በታማኝነት እንግዲህ ወደ ካምፓኒው ሪፖርት እያደረጉ ይገኛሉ። አሁን ላይ የዚህ የጃንዋሪ ክሎዚንግ ላይ ነው የምንገኘው። ካምፓኒያችን እንግዲህ የመጨረሻ ክሎዚንግ ላይ ነው፣ እንግዲህ ነገ ነው የሚያልቀው። እንግዲህ ዛሬ ደግሞ እዚህ ጋር ጠንካራ ጠንካራ ሊደሮች እንግዲህ ሊደር ጎቶም ሊደር ቃል እዚህ ጋር እንግዲህ ኦንላይን እንግዲህ ብራቸውን አምኖ ይላኩትን በዚህ መልኩ በታማኝነት ብራቸውን ወደ ካምፓኒ ሪጅስተር አድርገው ሪፖርት ለማድረግ እንግዲህ ስማችሁን እየመዘገቡ ይገኛሉ ማለት ነው። እንግዲህ እጅግ በጣም ደስ የሚሉ ስራዎችን እየሰሩ ይገኛሉ። ምክንያቱም ይህን ቢዝነስ በርካታ ሰዎች ሶሻል ሚዲያ ሲያገኙ ምን እላለሁ ብራችን ሊካለን፣ ብራችን ምን እንደነ የሚያወሩት ወይም ደግሞ ግለሰብ አካውንት ነው የሚገባው፣ ብራችን እንዴት ነው የሚሆነው የሚለው ብዙ አይነት ሰው ጥያቄ አለበት ማለት ነውና ስለዚህ ብራችሁ በዚህ አይነት መልኩ አይዲ ወጣላቸው። ለቢዝነስ ኢንተርናሽናል አይዲ ካርድ ከዛ ባሻገር ደግሞ እዚህ ጋር እንደምትመለከቱት በዚህ መልኩ እንግዲህ በዚህ ፎርም ላይ ስማችሁ አይዲያችሁ ስፖንሰር አይዲ ስፖንሰር ኔም ሁሉም የራሳችሁንም እንግዲህ ሪጅስተር ታደረጉና በዚህ መልኩ ባተብተመቶ ወደ ካምፓኒ ሪፖርት ይደረጋል በዚህ መልክ ነው እንግዲህ የሚሰራው ማለት ነው እና እዚህ ጋር ደግሞ ጠንካራ ጀግና ሊደር አላ በጋር በመውጣት ይህን ቢዝነስ በጣም አይነት ና በቁርጥ አይነት እየሰራች የምትገኝ ሊደር ቃል ትገኛለች ቃል እንግዲህ እጅግ በጣም ደስ የሚስራ እየሰራች ትገኛለች እና ዛሬ ወደ ካምፓኒያችን እጅግ በጣም በርካታ ሰዎችን ብራቸውን በጣም አይነት ላኩትን ሪፖርት እያረግሽ ትገኛለሽ። ምን ተሰማሽ? እሺ አመሰግናለሁ ግሬት ሰላም ጤና ይስጥልኝ በመላ አለም ላይ የምትገኘው ክቡራን የዚህ ቪዲዮ ተከታዮች በጠቅላላ በእያላችሁ በሰላማችሁ ያብዛልኝ እንግዲህ እጅ በጣም ደስ በሚል ዛሬ የሚገኝ በጣም ድንቅ ሆነ ጊዜ እያሳለፍን ነው ይገኛለን ማለት ነው የተለያዩ ቦታ ላይ ሆነ ቢዝነሳቸውን ጀምረው በአካል ደግሞ እየሰሩ የሚገኙ በርካቶች አሉ ሁሉም ደግሞ ኦፍላይን ደግሞ ቢዝነስ አምሮ የጀመሩ ዛሬ እንግዲህ እያስመዘገብን ነው የምንገኘው ማለት ነው በጣም ደስ ይላል እዚህ ጋር እንግዲህ ፎርማቸውን እየሞላ ነው ያለ ነው ይሄ የካምፓኒያችን ሲመዘገቡ የሚሞላ ፎርም ወይ ደግሞ የካምፓኒ እንደ አለም አቀፍ ደረጃ የሚወጣላቸው አይዲ ሲሆን እዚህ ጋርም ደግሞ እየተሞላ ያለው ደግሞ ካምፓኒ ገንዘባቸው ምን ላይ እንደሚውልና ፕሮዳክት ገዝተው ስራ መጀመራቸውን የሚያሳይ ደረሰኝ ነው ማለት ነው። ስለዚህ እዚህ ካምፓኒ ጋር ንሱ ሲጀምር ህጋዊ የሆነ ነው የሚጀምረው ምክንያቱም ህጋዊነትን አረጋግጠን ነው የምንሰራው ማለት ነው። እኔ ምናልባት ትናንት ስለ አረብ አገር እኮ ነው ያልኩት የጀመርኩት። በአሁኑ ሰዓት ደግሞ ከአረብ አገር ወጥቼ በኬንያ ነው ያለሁት፣ እየሰራሁ እገኛለሁ። በርካቶች ደግሞ መንደው እየሆኑ ይገኛሉ ማለት ነው። ስለዚህ እናንተም ደግሞ ትችላላችሁ። አመሰግናለሁ። ዋው እጅግ በጣም እናመሰግናለን። ይህ ቢዝነስ በምን አይነት የሚሰራ ነው? በምን አይነት የሚታደግበት፣ ሌላውን እያሳደገ ማድረግ የምንችልበት፣ በዚህ መልኩ ደግሞ እኛን አምነው ወደ ካምፓኒ ብሩን የላኩ ሰዎች ወደ ካምፓኒው በቀጥታ እንዲገናኙ በማድረግ በዚህ መልኩ እንግዲህ የስማቸው ይመዘገባል ማለት ነው። እዚህ ጋርም ደግሞ ጠንካራ ። እናመሰግናለን ሊደር ከኢትዮጵያ በመምጣት እንግዲህ በሆነ ሰዓት የሚገርም ስራዎች እየሰራ የሚገኝ ሊደር ጎቶ የሚገኛል ማለት ነው። የተሳራ ከፋፋይ ሊደር ጎቶ እንዴት ነ ምን ተሰማ ዛሬ? በጣም በርካታ ሰዎች ወደ ካምፓኒ ሪፖርት እያደረግ ትገኛለ ምን ታስተላልፍልናል? በጣም አመሰግናለሁ ሊደር አብሽ ሰላም ጤንነት ስትል ውድና የተከበራችሁ በመላው ዓለም መሆናችሁ እዚህ ቪዲዮ የተከታተላችሁ ያላችሁ እንዴት ናችሁ? እጅግ በጣም ሰላም ነኝ። ባላችሁበት ቦታ ሰላምና ጤና የምንላችኋለን። መልካም ስሙይ ጎይቶም ወደባላለ ከኬንያ ናይሮቢ። ዛሬ እጅግ በጣም ደስ በሚል መልኩ ወደዚህ ኢንተርናሽናል ካምፓኒ አምነው በኦንላይን በመሆን በተለያየ አረብ ሀገር፣ በኢትዮጵያ፣ በሌሎች በተለያየ ሀገሮች ሆነው አምነው የላኩ ሰዎች የተመዘገቡ ነው የሚገኙ ማለት ነው። ዛሬ የፕሌዝ ነው ማለት ነውእና ስለዚህ የሰራችሁ ያላችሁ ኮንግራቹሌሽን፣ እንኳን ደስ ያላችሁ ለማለት ፈልጋለሁ። ምክንያቱም ትልቅ ኦፖርቹኒቲ እድል በእጃችሁ ያለ ሰርታችሁ ለህልማችሁ ላይ መኖር የሚያስችላችሁ እጅግ በጣም ትልቅ ኦፖርቹኒቲ እድል በእጃችሁ አለ። እንዲሁም ደግሞ ይህንን የመሰለ ድንቅ ኦፖርቹኒቲ እድል አግኝቻችሁ የቢዝነሱ መረጃ የወሰዳችሁ ያላችሁ እንኳን ደስ ያላችሁ ለማለት ፈልጋለሁ። ምክንያቱ ለእጃችሁ ያለ እድል ለራሳችሁ ብቻ ሳይሆን ከራሳችሁ አልፋችሁ ለቤተሰባችሁ እንዲሁም ደግሞ ለሀገር ለዓለም መትረፍ የምችልበት እጅግ በጣም ትልቅ ኦፖርቹኒቲ እድል በእጃችሁ አለ። በርቱ፣ ጠንክሩ ለማለት ፈልጋለ። ምናልባት ግልጽ ያልሆነላችሁ ነገሮች ለይህንን እድል የሰጣችሁ ሰዎች በደንብ አድርጋችሁ በማማከር ውጤታማ ስኬታማ መሆን ትችላላችሁ። በርቱ ለማለት ፈልጋለ። ጀምራችሁ ትልቅ ስራ ሰርታችሁ በትልቅ ውጤት በትልቅ ስኬት እንደምንገናኝ አምናለኝ።